ሁሱ ወንድማችን አላህ አፊያውን እንዲመልስለት ሁላችንም ዱዓ እናደርግለት። የማንኛችን ዱዓ ተቀባይ እንደሚሆን አናቅምና፣ እንግዲህ አንድ አይኑን ከታመመ ቆይቶ ነበር። ዛሬ እንግዲህ ኦፕሬሽን ተሰርቻለሁኝ ብሏል እና ሁላችሁም እስኪ ዱዓ አድርጉለት። ጀግና እንቁ ወንድማችን ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም፣ ጤና ይስጥልኝ። ወደና የተከበራችሁ ወደ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ተተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር እያረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ላይክ አድርጉ ቪዲዮውን ሼር አድርጉልኝ ማለት ነው። እንግዲህ ሁሴን ወንድማችን አይኑን ትንሽ አሞት ነበረ። ዛሬ እንግዲህ ኦፕሬሽን ተሰርቻለሁ ብሎ በራሱ ፔጅ ለጥፏል። አላህ አፍያውን ይመልስለት። ሁሴን ወንድማችን ብዙዎችን ያለቃ ብዙዎችን ያስተማረ ብዙዎችን ከጅህልና ያወጣ ብዙዎችን ወደ ዳአዋ መልሶ ብዙ እውቀት እንዳገኙ ብዙ ትምህርት እንዳደርጉ በቲክቶክ ደከመኝ ሰለቸኝ ሳይል ከጧት እስከ ማታ የሚያስተምር ጀግና እንቁ ወንድማችን ነው። እንግዲህ ሁሴንን የማያውቅ ይኖራል ብዬ አላስብም። ሙስሊም፣ ክርስቲያን ሁሉም ያውቀዋል። በጣም ጎበዛ ይበገሬ የወንድማችን ነው። እና ትንሽ አይኑ ነው አሞታል። አተመመኛ ነው ይባላል። አላህ ሱብሃነ ወተዓላ የሚወደውን ሰው ነው የሚፈትነው። ግን ዱአችን እናደርግለት፣ ሁላችንም ዱአ እናደርግለት። የማንኛችን ዱአ ተቀባይ እንደሚሆን አናቅም፣ እና ዱአ እናደርግለት፣ በዱአ እናስታውሰው። አይኑን ደግሞ እንደ ድሮ ተመልሶለት፣ ጤንነቱ ከበፊት የበለጠ ደዋ እንዳደርግልን፣ ሁላችንም ዱአ እናደርግለት። አብሽር ሁሱ ወንድማችን፣ አላህ አፍያህን ይመልስልህ ኢንሻላህ። አላህ የሚወደውን ሰው ነው የሚፈትነው እና ያው አላህ አትፈትነኝ አይባልም። ኢንሻላህ ጤንነትህ ተመልሶልህ ደግሞ ወደ ድሮ ማንነትህ መተህ እንደምታስተምረን ያን የሚጣፍጥ ዳዋህን እንደምሰጠን ተስፋለን እና ሁላችሁም በዱአ እገዙ ትላለሁኝ። ህጥ ወንድሞቼ ያው የሰው ልጅ ዛሬ ጤና እንሆና ነገ እንታመማል። እንግዲህ ይሄ አላህ ቀድር ነውና ምንም ማድረግ አይቻልም። ይሄ ደግሞ ኢንሻአላህ ቀላል ነው እሱ ትንሽ አይን ላይ ስለሆነ ግን ይከብዳል። ያው አብዛኛው ደግሞ ቲክቶክ ስለሚውል እንደዚህ ስልክ ላይ ስለሆነ ከዛም ከዛም አንፃር ይሆናል። አሁን አንዳንዴ አብዛኛው ትኩር ብለን ስልክ በምናይበት ሰዓት አይናችንን ያምናልና ስልክ ከማብዛት አንጻር ይመስለኛል። ኢንሻአላህ ጤንነቱ ተመልሶ ወደ ነበረው እንደሚመለስ ሙሉ ተስፋ አለኝ። ሁላችሁም በዱዓ አግዙ ትላለሁኝ። በተረፈ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ ሰላም አሌይኩም ወረህመቱላይ ወበረካቱ።